በጅቡቲ ድንበር 7 ኪሎ ሜትር ርቀት ላይ ከአፋር ሰመራ 115 ኪሎ ሜትር ርቀት ላይ የሚገኘው በኢትዮጵያና በጅቡቲ መካከል የመጀመሪያ የሆነው ከተማ ጋላፊ ላይ ይገኛል። ጋላፊ ጉምሩክ ቅርንጫፍ ጽህፈት ቤት በጅቡቲ ወደ ኢትዮጵያ ገቢና ወጪ ንግድ የመጀመሪያው፣ በተለይም ደግሞ የገቢ ምርቶች የመጀመሪያው ቅርንጫፍ ጽህፈት ቤት ነው። ጋላፊ ጉምሩክ ቅርንጫፍ ጽህፈት ቤት በመላ ሀገሪቱ ጉምሩክ ተግባራዊ ያደረገው የካርጎ ትራኪንግ ሲስተም ወይም የጭነት መከታተያ ዘዴ አበልጽጎ ተግባራዊ እያደረገ ይገኛል። ይህ ካርጎ ትራኪንግ ሲስተም በተለይም ደግሞ ገቢና ወጪ ምርቶችን ጊዜ ከማሳጠር አኳያ የተቀላጠፈ አገልግሎት እንዲሆን ከማድረግ አኳያ ያለው አስተዋጽኦ ከፍተኛ ነው። በተለይም የቢዝነስ እንቅስቃሴው የተቀላጠፈ እንዲሆን ከማድረግ አኳያ በተለያዩ ሀገራት ተሞክሮ የሚጠቀስ ነው ካርጎ ትራኪንግ ሲስተም ለመሆኑ እዚህ ጋላፊ ቅርንጫፍ ጽህፈት ቤት ተግባራዊ የተደረገው የካርጎ ትራኪክ ሲስተምና ስማርት ጌት የተባለ ቴክኖሎጂ ተግባራዊ ሆኗል። ስለ አስተዋጽኦ ደግሞ ማብራሪያ እንዲሰጡን እዚህ እንግዳ ጋብዣ አለው። እንተዋወቅ እስኪ። አመሰግናለሁ። አመሰግናለሁ። ብርሃኑ ጸጋይ ይባላለሁ። በጋላፊ ጉምሩክ ቅርንጫፍ ጽህፈት ቤት የገቢና ወጭ ትራንዚት ሂደት አስተባባሪ ነኝ። መልካም አመሰግናለሁ አቶ ብርሃኑ። በጋላፊ ጉምሩክ ቅርንጫፍ ጽህፈት ቤት ተግባራዊ የተደረገው ይህ የቴክኖሎጂ ሲስተም ምን አይነት አስተዋጽኦ አለው? ዛሬ የተመረቀው የካርጎ ትራኪንግ ሲስተም አንደኛ ይህን እቃ ለምሳሌ ከጅቡቲ ተነስቶ መድረሻ ሞጆ እስከሚደርስ በተፈቀደለት መስመር ገብቶ ዝርዝር ፍተሻ የሚደረግበትን እዛው እስከሚደረስ ከዚህ ከመነሻ እስከ መድረሻ ያሉ ሲስተማቲካሊ ክትትል እየተደረገበት ምናልባት ከተፈቀደለት መስመር የሚወጣ ከሆነ እዚህ ፈጣን ምላሽ ይባላሉ። እዚህ ከመነሻ ጉምሩክ እስከ ጉምሩክ ኮሚሽን ሄድ ኦፊስ አሉ። እነሱም ክትትል እየተደረገ በፓትሮል ምንም አይነት አልቃ ሳይኖረው እቃዎቹን በተፈለገበት ቦታና በተፈለገበት ጊዜ ገብተው ለነጻ ዝውውር እስከሚለቀቁበት ቁጥጥር እና ክትትል የሚደረግበት አንዱ የሲስተም ስርዓት ነው ማለት ነው። ስማርት ጌቱ ወይም ደግሞ መግቢያው ላይ ያለው ስማርት ጌት ያለው አስተዋጽኦ ስም ምን ይመስላል? መግቢያና መውጫ ያሉ የስማርት ጌቱ አድቫንቴጅ ምንድነው ከዚህ ከካርጎ ትራኪንግና ከሲሜስ የምንጠቀማቸው ቴክኖሎጂ ሊንክ የተደረገ ነው። እነሱ እያንዳንዱ ተሽከርካሪ ወደ ሀገር ውስጥ ሲገባ መቼ ገባ፣ ምን አይነት ጭነት ጫነ፣ ስንሳን ሄደው በምን አግባብ ወጣ የሚለው ነገር እነሱን እስቶር አድርጎ ለቀጣይ ለቀጣይ የትንታኔ ስጋት ትንታኔ የሚጠቅመን ስለሆነ ይሄም ከዛ ሲስተም የተያዘ ስለሆነ እቃዎችን በምን ሁኔታ ሄዱ፣ እንዴት ሄዱ የሚለው ነገር ክትትል የምናደርግበት ስለሆነ እሱም አንዱ የዚህ አካልና ጎንዮሽ አብሮ ለዚህ አገልግሎት የሚውል ነው ማለት ነው። እሱን አሰራሩ። አመሰግናለሁ አቶ ብርሃን ለሰጡን ማብራሪያ። በተለይም በጋላፊ የካርጎ ትራኪንግ ሲስተም ባሻገር ስማርት ጌት ወይም ደግሞ ተሽከርካሪዎች ሲወጡና ሲገቡ በኤሌክትሮኒካሊ ዲቴክት ማድረግ የሚያስችል ጭነቶችን ተገጥመዋል። በጭነቶች ላይም ደግሞ ካርጎ ሲል ይለጠፋል። ካርጎ ሲሉን ለመቁረጥ ሙከራ ያደረገ ወይም ከዋናው መንገድ 70 ሜትር በላይ ከገባ ከዋናው ሄድ ኦፊስ እና ከቅርንጫፍ ጽህፈት ቤቶች ላይ ሳይረን ያደርጋል። ይህም ደግሞ የጉምሩክ ፈጣን ምላሽ ሰጪ ዩኒት፣ የኮንትሮባንድ መከላከልና የፌዴራል ፖሊስ ተከታትለው ጭነቱን ያጋጠመውን ነገር ለመቆጣጠር ያስችላቸዋል። ይህ እንግዲህ ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ወደ መጨረሻዎቹ ደረጃ እየደረሰች ነው አንዱ የካርጎ አሰራር ደግሞ ዋናው መስፈርት ነው። ስለዚህ ተወዳዳሪ የሆነ የካርጎ ስርዓት ማበጀት ዓለም አቀፍ ተወዳዳሪነት የቢዝነስና ኢንቨስትመንት ከባቢን ከማሳደግ አኳያ ከፍተኛ አስተዋጽኦ እንዳለው ይታመናል።